አምላካችን እግዚአብሔር ለእኛ የደረ ምልክት ያደረገውን ቀስተደመና እነሱ ስለያዙ ትልጥ ነው። እነዚህ የረካሽ በነስበ ስጋ ካለው ከነሱ ስለነኩ ምልክታቸው ያደረጉ አሁን ባለፈው መስከረም አደባባይ ከበሮ ሰዎች ደግሞ አሁን ነው መስቀል ስለያዝና ከበሮ ስለያዝና አሁን መስቀል ያስፈልግ ምን ምን ይችላል ነገሮች የራሱ ይችላል። እና ሰይጣን ከፈለገ ሰባት ሰባት ቁጥር ሊጠቀምበት ይችላል አንዳንድ

ብዙ ሰዎች ሊመጡ ይችላሉ ዋናው ግን መሰረተ ሀሳቡ ስድስት ስልሳ ስድስት ማለት ወንድ ሲፈጠር ስድስት መቶ ስልሳ ስድስት አስራ ወይም ደግሞ ሰዎች ስላሉ በውስጡ የሴት ደግሞ ግማሽ ማለት ነው የስድስት ስልሳ ስድስት ግማሽ ማለት ነው ሶስት መቶ ሰላሳ ሶስት ሴቶች እንደዚህ ናቸው ወንዱ ደግሞ ግማሽ ከፍ ይላል ስለዚህ ስድስት ስልሳ ስድስት ማለት ምንድነው ማለት ነው ወንድ ሆኖ በቡል ማሳመሰል ይመጣል ማለት ነው እንጂ ቁጥሩ ሆኖ ይመጣል ማለት አይደለም። እንደው መጥቶም ከቁጥር ጋር የሚገናኝ ነገር የለም። ቁጥር ስልክ ሃጣት ሊያደርገው የሚችለው ምንድነው? ለምሳሌ አንድ ሰው እዚህ ቤት አንዳንድ ሰው ለጣዖት የተሰዋ ነገር አለበለም ጣዖት ነው፣ እሺ። ጉልበት ወጡት እንጀራ የኔ ሽሮ ያ የተሰዋውን አምላክ እንጀራ የኔ ጌታ ቅዱስ ብዬ በመስቀሉ

ይሄን ምን የሌላቸው ክርስትና እንደት ከሙሴ ልትጀምረው የሚያውቁት ደግሞ ለ ና ወንድ በዚህ ምክንያት ሚሰናከል ከሆነ ለዘላለም ስጋ አልበላም። እኔ ወንድሜ እንዳይሰናከል ነው ስጋ አልበላም። ለጣት የተሰዋ ስጋ ብሎ ምን ስጋ አለውና የፈጠረው እግዚአብሔር ነው

አለማለት ደግሞ ታውቃላችሁ አደገኛ ነገር ነው፣ እጅግ በጣም አደገኛ ነገር። እሞታለሁ ካለ ሰው ይሞታል ነው። ይህ ማለት ማለት ብዙ ነገሮቻችን ክስመልኮናችን ላይ ተገናኙ ናቸው ለማለት በርት ነው። እና እንደ አቅማችሁ ትኖራላችሁ እውቀቱ ማለት ነው። በዚህ ላይ ሰይጣን ወይ እግዚአብሔር ነው ብሎ የትኛው ነገር ካለ ያዳሉ ስምጣ የሚያደርግ በእርግጠኝነት እነግራችሁ ስድስት ስድስት ስድስት ግን ቁጥር በማንም ላይ አይደለም በማንም ላይ ስታደግ ነው። ስድስት ስድስት ማለት ራሱ ሰቆኑ ሚያምላክ ላይ ፀሐይ ጨረቃን፣ ሰማይ በእጆቹ ይዞ ሐሰተኛው ክርስቶስ ማለት ነው እንጂ